በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የሰኛችው የክርስቶስ ቤተሰቦች፣ ዘቦች የቅድስ ድንግል ማርያም የአስራት ያደራ ልጆች በወደና ባፈቀረን በጌታችን በአምላካችን በመላእክታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን መቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገኑ ይሁኑ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መስከረም ሃያ በዚች ዕለት የክርስቶስ ሙሽራ የሆነች ቅድስ ቴክላ መታሰቢያው በዓል ነው። ዳግመኛም ቅዱሳን አብናብዮስና እንድርያስ በሰማዕትነት አረፉ። መስከረም 23 በዚች ዕለት የክርስቶስ ሙሽራ የሆነች ቅድስ ቴክላ የመታሰቢያው በዓል ነው። ይህችን ቅድስት ስለ ሐዋርያው ለቅዱስ ጳውሎስ ረድእ ሁና ያገለገለች ታላቅ ሐዋርያዊት እናትናት ናት። የመቄዶንያ ሀገር ባለጸጎች የነበሩት ወራጆቿ ጣዖት አምላኪ ነበሩና በሕጋቸውና በሥርዓታቸው አሳደጓት። ሐዋርያው ቅዱስ ጳውሎስ በዚች ሀገር ገብቶ ቅዱስ ወንጌልን ሰበከ። ቅድስ ቴክላም ትምህርቱን በሰማች ጊዜ በቤቷ ሁና ሳትበላና ሳትጠጣ ሦስት ቀን ቈየች። ከዚህም በኋላ ለሚጠብቃት ዘበኛዋ እንዳይናገርባት በማለት የወርቅ ወለባዋን ሰጠችውና ወደ ቅዱስ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስትናን ሃይማኖት አስተማራት። በማግስቱም ቅድስ ቴክላን እናቷ ስትፈልጋት ከቅዱስ ጳውሎስ እግር ሥር አገኘቻት። ከዚያም ወደ መኮንኑ ዘንድ ሄዳ ልጇ ክርስቲያን መሆኗን በመናገር ከሰሰቻትና ለመኮንኑ አሳልፋ ሰጠቻት። መኮንኑም ሁለቱን ቅዱስ ጳውሎስና ቅዱስ ቴክላን እንዲያመጧቸው ወታደሮቹን ላከ። አመጧቸውም በኋላ መጀመሪያ ቅዱስ ጳውሎስን ወደ እሳት ወረወሩት። ነገር ግን እግዚአብሔር በተአምራት አዳ ነው ቅድስት ተክላን ግን ለሀገሩ ልጆች መቅጣጫ ትሆን ዘንድ መኮንኑ ሰውን ሁሉ ከሰበሰበ በኋላ ወደ እሳት እንዲወረውሯ ታዘዘ። እርሷ ግን በመስቀል ሦስት ምልክት ካማተበች በኋላ በራሷ ፈቃድ ማንም ሳይነካት ዘላ ከእሳት ውስጥ ገባች። ነገር ግን በእግዚአብሔር ጥበቃ ልክ እንደ ቅዱስ ጳውሎስ እርሷም ማንም ሳያያት ከእሳቱ ውስጥ ወጥታ ቅዱስ ጳውሎስ ካለበት ደረሰች። የራሷንም ጸጉር ቆርጣ በእርሱ ወገቧን ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም በሕይወት መኖሯን ሰምቶ ድጋሚ አስፈልጎ አስያዛትና ሃይማኖቷን እንድትለውጥ አስገደዳት። እሺ እንዳለችው ባወቀ ጊዜ በተራቡ አንበሶች ጉድጓድ ውስጥ ጨምራት። ነገር ግን አንበሶቹ ሰግደው የእግሯን ትቢያ ይልሱላት ተመለከተ። መኮንንም ይህንን በተመለከተ ጊዜ እርሱና ወገኖቹ ሁሉ አምነው ተጠመቁና የክርስቶስ መንጋዎች ሆኑ። ቅድስት ቴክላም የጌታችን ወንጌል በማስተማርና ቅዱስ ጳውሎስንም በማገልገል ብዙ ከተጋደለች በኋላ መስከረም 27 ቀን አረፈች። ዳግመኛም በዝች ቀን ቅዱሳን ጻድቃን መነኮሳት አውናብዮስና አንድሪያስ በሰማዕትነት አረፉ። እነዚህ ቅዱሳን ከደዳ ሀገር ከተላላቆች ተወላጆች ናቸው። ተናናቾቹም በአምላካዊ ምክር ተስማምተው በሶሪያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳት ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ፣ ደቀ መዛሙርቱም ሆነው ታዘዙለት። ምክሩንም በመቀበል በጾም፣ በጸሎት፣ በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንደዚህ ያለ ሥራም በዚያ ሦስት ዓመት ኖሩ። በጎ የሆነ ተጋድሏቸውና የአገልግሎታቸው ዜና በተሰማ ጊዜ አውናብዮስን መርጠው ኤጲስቆጶስነትን ኤንድሪያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህም በኋላ ሥጋቸው ፈጽመው እስካደከሙ ድረስ ተጋድላቸውና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እነርሳቸው በሰማ ጊዜ ወታደሮቹ ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታቱን ረገሙ። እርሱም ጽኑዕ ሥቃይን አሰቃያቸው ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸው ሦስት ሦስት አክሊላትን ተቀበሉ። አንዱ በገድል ስለ መጠመድና ስለ ምንኩስና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሦስተኛው ደማቸው ስለ ማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።